ይቅርታ በላይ ይመጣ ዘመነ ካሴ ራሱ ይቅርታ ብሎ ጫማ አይልም እኔ እኮ እኔ አታውቅኝም እንዴ እኔ እኮ የአገር ጎረምሳ ነኝ እንደ ዘመን ያለው ዘረጦ መቶ አምሳውን ነው አሁን ምንድን ነው እኔ እኮ ወድቄ ልታገኙኝ ትችላላችሁ። መብቴ እኮ ነው። ጠጥቼ ልተኛ እችላለሁ፣ ደግሞ ልተኛ እችላለሁ። እሱ እኮ አይደለም ጨዋታው። መድኃኒት ጠጥቶ አስተኝቶኝ ሴት ከጀርባ ላይ አርጎ ልታገኙኝ፣ ልታስፈሱኝ ትችላላችሁ። እሱ አይደለም ጨዋታው እኮ። ሴት ጋር መያዝ ምን ምንድን ነው እስኪ ንገሩኝ። ሴት ጋር ብያዝ አሁን ምንድን ነው ችግሩ? ወንድ ነኝ እኮ። እነዚህ የፍየል ጠባቂዎች የምናደርገውን እንሄድበታለን፣ እንዳኘዋለን እናሳያችኋለን በዓይናችሁ ታያላችሁ። የትም ቢያመልጡ ከዱባይ እንደሚያመልጡ ላውቅ እችላለሁ። ይወጣሉ፣ በግራቸው መኪና ነርቶ ሌላ ሀገርም ቢሄዱ ወንጀለኞች ስለሆኑ አሻትቼ አገኛቸዋለሁ። የሚጠጡባትን አውቃለሁ፣ ኒማሀይሞች የሚተኙባትን አውቃለሁ። ምንድን ነው በጣም ይተቻል፣ መተቸትም መብቱ ነው። አማራ ነው፣ ይሰማል፣ ይሰማል። እየወዳቤን ሄድን ትሰሚያለች ግን ለአንቺ እየቆየ ነው የሚመጣው መሰለኝ። ለእኛ በደንብ ትሰሚያለሽ። ስድብ እንኳ በጣም ይሳደባል፣ በጣም ብዙ ነገር ያደርጋል። ምንድነው? ምርኮኛ አይደለም አሁን ዘመነ ምርኮኛ አይደለም እያልክ ነው አንተ? ኧረ ተው እዳአዳምች እኔ እ ብሔርተኛ አይደለሁ እኔ ብሔርተኛ አይደለሁ። አትሁና እኮ ሪያሊቲ ነው እኮ ምናወራቸው ይገርቦታ ተማኒያ ፐርሰንት የሚናገረው ነገር ሌሎች የሚናገሩታል። ለምሳሌ ቅድም ያቀረብሽው ሞጣ ዘመነን በሚናገርበት እነ ዩርጋለም ታደሰ ማሞ እስክንድርነጋ ይናገራሉ። ይህ እንዲቆም የምንፈልገው እኛ ከድር እንዳለው የነዚህ ግለሰቦች የራሳቸውን ኢጎ በማከክ ሕዝቡን የከፋፈሉት ነው። መሬት ላይ ያለው ግን ሞጣ ላይ ብቻ ታርጌት መደረጉ ትክክል አላለም ብለናል። አሁን እኛ ምንድን ነው አይናገርም፣ አይከፋፍልም። ይከፋፍላል ግን ከሱ የበለጠ ዘመድኩን በቀለ ደግሞ በቪዲዮ በኦዲዮ የታጋዮችን የዘመነ ካሴን የእስክንድር ነጋን የምናይ ባየቀናን እያመጣ ይከፋፈላል ኦሮሞ ሆኖ ለምን ዘመድኩን ጋት ሆነው ሞጣን ማጥፋት ፈለጉ ሞጣ አማራ ነው መብት አለው እንደ አማራነቱ የመሳደብ የመናገር የመተቸት መብት አለው አማራ እስከሆነ ድረስ አማራ ያልሆነው ግን ዘመድኩን በቀለ ወይ ፈይሳ ለሊሳ እሱ ጋ ከሱ ጋ ሆነው ይ ባደወይ ይግባኙን እንዲቀበለው ያደረገኝ አንደኛው ምንድነው ነው የተነሳበት ፕረሚስ

ሄኖክ ማነው? ሄኖክ ሳውን ዶክተር ስለሺ ገብረ መድን ኤርትራዊው እንትን ይገደል ማን ነው? ማን ነበር ይገደል ያለው ማን ነው? ማን የማነው አመራር ነው የወሉ አመራሩ ማን ነው? እሱ መገደል አለ ማቃጣው ይሁሉም ተነሱ። ኮሎኔል ፋንታው ኮሎኔል ፋንታውን ኮሎኔል ፋንታውን ምናምን። አሁን ይሄ አንድ ነገር ልጨምርልህ አይ አንድ ልጨምርልህ ካንተ ሐሳብ ጋር መሄድ ኮረኔል ፋንታውንን ማለት ነው ተያዘ ብለው በመከላከያ በመከላካያ ተያዘ ብለው ነካቻ ማለት ነው ቤታቸውን ከፍተው በጣም እየሳቁ በቃ ቀልድ እየሰሩበት ነበር አይደለ እንዴ እኛ እኮ ህዝቡ ላይ በህዝቡ እያመካኙ የግለሰብ ጥላቻቸውን የግለሰብ ንግዳቸውን እንዲያቆሙ ነው ከድርም ያቆመው ያመጣው ይቁም ይታረቁና ከህዝብ ይውጡና እንደ አሁን ከድር ጌመር ነው ድሮ እንትን ያደርግበት ወይ ጌመር ይሁኑ ወይ ሞጣ እንተርቴነር ይሁን ወይም እንትን ይሁን ገባሽ ግን ሁሉም ኃጢአት አለባቸው ግን ሞጣ ላይ ለምን ለብቻው አማራ ነው? ሞጣ ላይ ለምን እሱ ላይ ተዘመተ? ዘመድኩልህ አልተዘመተ ላስረዳሁህ። ሁለት ሺህ ሰው አላችሁ ውዶቼ፣ ማሮቼ፣ የኔ ቆንጆች፣ የኔ ጠንበል መቼ ማሮቼ፣ ባካችሁ ን ን ሰው ቁጭ ብላችሁ ኮፒ ልንኩንም አፋጥኑት፣ ታፕታፕም አድርጉ። ፍትሐዊ መስጠት አለብን ዛሬ

ያለው ምንድን ነው? ሰምታችኋል። ህዝብ ላይ ብዙ ወንጀል እየተደረገበት ነው። ዝናብ የለም። ረሃብ እየገባ ነው። ከሰባት ሚሊዮን ህዝብ በላይ የተማሩ አይደሉም። ብዙ ነገር አለ። ስለዚህ ይህ እርስ በእርሱ የተሾቁ የመጣላቱ ምናምን አየር እየያዘ ነው። አየሩ መሰራት ያለበት መሬት ላይ ላለው ነው። ሞጣን ገፍቶ ከሌለ ስፖርት ማድረግ አይቻልም ብሎ ይዞ ስለመጣ 25% ሰጥቻለሁ። ለምን ትክክለኛው፣ ሌላው የራሱ ጥላቻ ይኖራል፣ ሌላው የራሱ ይኖራል። አሁን የጠበቃው እናዳምጣት እና ጠበቃዋ ከተናገረች በኋላ ለመጨረሻ ጊዜ እንደገና አምስት ደቂቃ ቦት ይደረጋል። ሁለት ያድርገናል። የመጀመሪያ አንድ ሺህ ሰው ቦት አድርጓል። ሁለተኛ ስምንት መቶ ሰው ቦት አድርጓል። ሶስተኛው ሶስተኛው ቦት ስታደርጉ ሁላችሁ ሞክሩ። ሁለት ሺህ ሰዎች አላችሁ። ኮፒ ሊንኩን አስኪዱት፣ ታፕታፑን አፍጥኑት፣ ፍትሐዊ እንድንሆን ካለበለዚያ ፍትሐዊ አይሆንም። ይቀጥላል ማለት ነው ለሚቀጥለው ቀን ፍትሐዊ እንዲሆን በደንብ ቦታ ነው። እሺ ጨርስና፣ ቀጠሮ ተይዞ ለእሑድ ወይንም ለነገ ቅዳሜ ማታ ሁሉም ኢግኖር ወይንም ጸብ ያለባቸው ሰዎች ተሰብስበው ወደ እርቅ መምጣት አለባቸው። ቀጠሮ ይያዝና ቪዲዮ ይኛው ነው ያለው። የሰላም ጥሪ ታደርጋለህ፣ ቪዲዮ አረጋግጥ፣ እሱ ጋር ቪዲዮ እንሰራለን፣ አንተም ትሰራለህ። መጠን እርቁን ደግሞና እርቁ ሁለተኛ ዙር ይሆናል። የመጀመሪያው ዙር ሞጣ ላይ እኔ በጣም እኔ ከያዝኩኝ ስለማንፋታ በጣም ተጸጽቻለሁ። ለምን በግርግር በጦርነት መሀል ነው ምርጫ ያደረግነው? ልክ እንደ አንዳንድ ጊዜ በጦርነት መሃል ምርጫ ጠልፈውሃል። ይኸውልሽ የመጀመሪያ ጊዜ ነው ይግባኝ የተቀበልኩት ምክንያቱም አስር ጊዜ አስቤ አስር ጊዜ ምንድነው ሜዥር አድርጌ አንዴ ነው የምቆርጠው። በዚህ ላይ ግን ቸኮል ብለናል። ምክንያቱም አንዳንድ ከኛ ጋር ያሉትም እና ሀራሀራ ሳሳቱን አይቀሩም እና እያጅቦ እነ ጆከርም እነ ምናምን በጦ በጣም በግርግር ስለሆነ ነው። እኔ ደግሞ ፍትሃዊ ነው ስላልተሰማ የተቀበልኩት። ኦኬ አሁን ቮቱን ላደረግ ነው። አንድ ጊዜ ማድረግ አለብን። ለምን ሰው ከመውጣቱ በፊት አንዴ ማሮቼ፣ ይኸውላችሁ ከላይ አሁን ጀምሮ አለኝ ውዶቼ፣ ማሮቼ፣ እዚህ ጋር አምስት ደቂቃ አለ። የመጨረሻ ዙር ነው የእናንተ ድምፅ ይሰማ። ህዝብ ድምፅህን አሰማ። ከእኔ በላይ ሆስት ከሚለው በላይ እሰማለሁ አለ በደም ሆስት በትልቁ ላርጎ እንኳን ሆስት ከሚለው በላይ ሰማለሁ። ሆስት ከሚለው በላይ ይታያችኋል፣ የእኔ ቪዲዮ ይታያችኋል፣ ሆስት የሚባለው ይታያችኋል። እዛ ላይ የሚቆጥር ደቂቃ አለ፣ አታቋርጡ። እዛ ላይ ቦታ አድርጉ፣ ንኩት ንኩት ንኩት፣ አፍጥኑት። እየነካችሁ ታፕታቡ የሚቀር ኮፒ ልንቁም ይቀር ሁላችሁም አራት ደቂቃ ከ26 ሰከንድ አለ። ከአንድ ሺህ ሰው በላይ መምረጥ አለበት። ቶሎ በሉ ግቡና ነካ ነካ አርጉት። እዚህ ከኔ በላይ ሆስት ከሚለው በላይ። አንቺ አንዴ አጥፊ ወጥሽ አያርም። ምን አይነት ደሞ አንቺ ምን ጨዋና አረግሽበትም? ሽንኩርቱን በአግባቡ አልከተፍሽውም። ተረጋጊ፣ እንደገና ትሰሪዋለሽ። አንተ ደግሞ መኪና እየነዳ ያለው አንዴስ ሃዛርድን አብራ። አንተ ደግሞ እያረስክ ያለው፣ እየተኮስከ ያለው፣ ሁላችሁም አንዴ አቁሙና ቮት አድርጉ። አራት ደቂቃ አራት ደቂቃ አለ። በመንካት ስንት ሰው ቮት አድርጓል? 317 ሰው ብቻ ነው ቮት ያደረገው። ወን እንደገና ይሄ አራት ደቂቃ ነው ያላችሁ ግን ሰዓቱ ገና ነው። ውዶቼ፣ ማሮቼ በሀቢባ ይዣችኋለሁ። በዘመርኩን በቀለ ይዣችኋለሁ። እዛ ጋ ግቡና እዛ እዛ ቤት እኮ ሲያደርጉ ፍጥነታቸው፣ ጉብዝናቸው ሃቢባ ማምጣት ነበረብን። ምናልባት አልባት እርቁን ሃቢባ ቤት እናደርገዋለን። ምናልባት እርቁ ሃቢባ ቤት እናደርገዋለን። ምክንያቱም ተሰሚነትም ስላላት ሃያ ሰላሳ ሺህ ሰው ገብቶ ፍትሃዊ የሆነ ይሰጣል ብዬ አስባለሁ። አንዴ ዳይ ዳይ ዳይ ዳይ ሶስት ደቂቃ ቀረው ውዶቼ ሶስት ደቂቃ ቀረው ማሮቼ። አራት መቶ ሀያ ስድስት ሰው ቦታ አድርጓል። ሂዱ፣ ከእኔ በላይ ሆስት ከሚለው በላይ ድምፅ እኮ ራሱ፣ በምን በየትኛው ድም በምን ድምፅ ላድርገው? እስኪ ጓል ሞክር እስኪ ጓል፣ አንቺ ሊሰሙሽ ጓል። አሁኖ ፊት አደነቁረናለች ወይ አንተ ድምፅ። ያስተኛል፣ ያስተኛል፣ ያስተኛል ድምፅ አንተ

አራት ማዕዘኗን ከላይ ያለችውን ብሏን ሰማያዊዋን አራት ማዕዘኗን ነካ ታደርጉና ከዛም በኋላ የምትፈልጉትን ትመርጣላችሁ ማለት ነው። ቶሎ ብሎ አፋጥኑት፣ ቶሎ ብሎ ደቂቃ የለም፣ ሁለት ደቂቃ ቀረ። ጋይስጣለበጣሩሩሩጣሩከኔ በላይ ያለው ጋይስ አምስት መቶ ስድስት መቶ ሰዎች። አሁን ይሄ ባንዲራውን ታዩታላችሁ፣ አረንጓዴ ቢጫ ባንዲራ። ከዛን ፖስት ሚድ አለ ካጠገቡ፣ በዛ ሳይ በኦሬንጁ ፖስት ሚድ አለ፣ ከሱ በላይ ያለውን

ህዝባችን ግን ቶሎ በሉ ዲሞክራሲያዊ መብታችሁን ተጠቀሙ። እዚህ ቤት ብቻ ነው ዲሞክራሲ የሚሰጠው። አልፈርድባችሁም። ሌላ ቦታ ገንዘብ ከፍላችሁ አንበሳ ወርዳችሁ ነው የምትገቡት። ኮመንት ተዘግቶባችሁ ነው የምታዳምጡት። እንደ ዘመድኩን በቀለ ኮመንቱን ዘግቶ እኮ ነው፣ ኮመንት አይቻል ስለሚፈራ ኮመንት ዘግቶ ምናምን እኮ ነው አያስገባ ሰው። ሌላ ቦታ ደግሞ አንበሳ ወረደ ጊፍት ሰጠ ነው። እዚህ ቤት ግን የነፃ የህዝብን ዲሞክራሲያዊ ስለሆነ ያው አልተለመደም፣ ትለምዱታላችሁ። ኦኬ ስድስት መቶ አርባ ስድስት ነው። አንዳንድ ሰዎች ከታች የምትሏት ነገር አለች፣ እና ቮቱ በነፃ ነው። በዚህ አጋጣሚ ምንም ክፍያ የለውም፣ ምንም የምታወጡት ኮይን የለም፣ ምን የለም፣ እና ምንም የምንጠቀምበት ጉዳይ የለም። አለቀ። ይሄ ሰውዬ ወዳጃችን ነው። ወደ ቀድሞ ሁኔታው ይመለስ የምትሉ ኤንኩ እየተባለ ነው። እና ከዛ በተጨማሪ ደግሞ ኮፒ ሊንክ አድርጉ እስኪ የኮፒሊንክና የታብታብን ጥቅም በደንብ ላስረዳችሁ። አጠራርጌ ታብታብ እና ኮፒሊንክ ስታደርጉ ለምንድን ነው የምታደርጉት? ቪዲዮ ይሄ ላይቭ ሰዎች ጋር ሊደርስ በደንብ እንዲታይ ነው የምታደርጉት። ታብታብ ካላረጋችሁ፣ ኮፒሊንክ ካላረጋችሁ ደግሞ ራሱ ቲክቶክ አይ ሰዎች አልወደዱትም ብሎ ሊያግደው ይችላል። አንዳንዴ ሊያወርድህም ይችላል። ላይቭ ሊዘጋብ ይችላል። የኮፒሊንክ እና የታብታብ ጥቅሙ ላይቭ በደንብ እንዲታይ ነው። ከዛ ያለፈ ምንም ጥቅም የለውም እና በደንብ ኮፒ ሊንግ ተጠባርጉ የምትባሉት ለዛ ነው። ዮና ብኔ ላውራ በጣም አፈን በሰላም ነው አራ ኔ ላውራ ዲሞክራሲ ታወራለህ። ቆይ አንዴ ሀያ ሰከን ነው የቀረው። ብራዘር ታወራለህ፣ ምን ችግር የለም። ሀያ ሰከን የቀረው ጋይስ መግባትን ራሱ አላየሁትም። ሰባት መቶ አስራ አምስት ሰው ብቻ ነው ቦት ያደረገው። ይህ የህዝባችን የዲሞክራሲያዊ መብቱን መጠቀም አለመቻሉ እና በህዝባችን ላይ አለመሰራቱ የሚያሳይ ነው። ጥሩ ነው ለጥሩ ለፕሮግራሙ ያመቺ ነው የሆነው ሁለት ሰከንድ ቀርቷል እናመሰግናለን አልቋል ካሁን በኋላ ቮት አናደርግም ሶስት ጊዜ ቮት አድርገናለኝ ሰባት መቶ ሀያ አምስት ሰው ብቻ ነው ቮት ያደረገው ምናልባት እንግዲህ ከአንድ ሺ ዘጠኝ መቶ አንድ ሺ ሁለት መቶ ሮባት ሊሆን ይችላል ቲክቶክ እንደዚህ ያደርጋል ብዙ ተመልካች እንግዲህ ትልቅ ነገር ተመራቸዋል ሀያ ሺህ ሰው ካለ አስራ ዘጠኝ ሰው ፌክ ነው ሰው አይደለም ዝም ብሎ ቲክቶክ ከሌላው አፕሊኬሽን በልጦ ለመታየት ዝም ብሎ እየገፋ አሰስ ገሰሱን እያስገባ ነው። ቢካዝ አንዳንድ ጊዜ ኮመንት ሲያደርጉ አማርኛ አይደለም፣ አማረና ነው አማረና ነው ኮመንት የሚያደርጉ ግማሹ ማለት ነው። ስለዚህ ቲክቶክ ኤአይ ሮባቶችን ነው እያስቀመጠልን፣ ይሄ ራሱ እንሰራበታለን። ኦኬ፣ ወደ ወደ አማራ ፈረስት እንሂድ። አማራ ፈረስት ቀድም ጀምሮ ገብቷል። አንዴ አማራ ፈረስት፣ ከየትኛው ወገን ነህ? ካልጨረስኩም እኮ ወራችን መመለሳለሁ፣ ቆይ መመለሳለሁ፣ ምንም ችግር። አንቺ እኮ ተበቃው ነሽ አንቺ ጋር ምን መመለሳለሁ። አንዴ ያውራ በጣም እንትን ይዟለኝ ሳል። እሺ ቀጥል። አማራ ፈርስት፣ ቅዱስ ይዮዳ ወፓስተር በጣም ነው ማመሰግነው ስላስገባይ። ትንሽ አፈነኛል ግን እድሉ ስለተሰጠ በጣም ነው ማመሰግነው። ከማን ወገን ነው ላልከው፣ እኔ ያው ስሜም እንደ አማራ ፈርስት ነኝ። አማራና አማራ ብቻ ነው የሚመለከተኝ። ሌላ ኬዝ ቲፎዞ ምናምን አይመለከተኝም። እኔ በጣም አማራ ነኝ። ግን እዚህ ጋር አንዳንድ ነገሮችን ላንሳ። እኔ አይነሳ ከሚለው ነኝ። እኔ በጣም አማራ ነኝ፣ በጣም እኔ እንደኔ ያለ አማራ የለም ብዬ ነው የማምን ሰው ነኝ። ምንድን ነው አይነሳ ከሚለው ነኝ። ሞጣ መጣሁበት ከሚለው አካባቢ የመጣሁ ልጅ ነኝ። የጎጥም የምንም ጉዳይ አይደለም። ቅዱስ እየወዳ አንተ የዲሞክራሲ አባት እና ምን ለማለት ነው የፈለግኩት ሞጣ፣ አይ፣ ቁም ነገር ነው ሲሪየስ ነው የማወራው። የምር ነው። ታንክ ዩ እህታችን ሎሊት ኮፒሊንግ በማድረግ ሁሌ መተባበርሽ፣ እንወድሻለን፣ እናከብርሻለን። ምን ማለት ነው ከኔ በላይ አማራ የለም። አንተ ብቻን አማራ ማለት ነው? አይ ምን ሌላ ሰው እንደዛ እኔ እንደዛ ነው በቃ፣ ከኔ በላይ አማራ የለም ብዬ ነው ማምነው። በጣም ጥንቅቅ ያልኩ አማራ ነው ብዬ ነው ማምነው። ቅዱስ፣ ይህ በጣም ትክክል ያልሆነ ነው። ሰባ ሚሊዮን አማራ አለ በሚባልበት እኔ ብቻ አማራ ነው ማለት ይሄ ራሱ ጥሩ አይደለም። አንድ እንዴት አንድ ብቻ አማራ ሊሆን ይችላል? አንድ ነገር ልንገረው። አንተ ያልገባህን ነገር አንድ ነገር ልናገር ይልክ ይሄው አንተ ያልገባ ነገር እኮ ይዝም ብሎ ፐርሰናል ጸቡ አይደለም። ጸቡ ልክ እንደተነሳህ ማለት ሌላ አማራ ለምን አስወጣችሁት? አስገቡት ፕሊዝ። ጆከር ጆከርንም ሁለቱንም እኛም አለን እኮ አልጨረስንም። ማለት ጆከር አይደለም ፌክ ጆከር ነው የጸቡ መነሻ እኮ አልገባም እኮ በአንዴ፣ ላስረዳክ ላስረዳከና፣ ይቀጥላሉ አንዴ ይቀጥ የታለ ልጁን ያስወጣችሁ ለምን? ስለተነካ ዝም ብሎ ፐርሰናል ጸብ አይደለም፣ ይውዳ ፐርሰናል ጸብ አይደለም። እነዚህ ሰዎች ታፈኗል፣ ክቡር ዳኛ እና አታስወጡኝ። አማራ ፈረስት ያስወረደ ሰው እኔ ሐሳብ ነው የምናገረው። እኔ ሞጣ አይነሳሳልኩ ባይዘይ፣ እኔ ከኔ በላይ ማንም ለሞጣ አይቀርበውም። የምሬ ነው እግዚአብሔርን በጣም እና ምንድነው ሞጣ እኮ ተሻሽሎ መንገዱን አስተካክሎ ለአማራ በጣም በሚጠቅም መንገድ ቢመጣ ኖባዲ ዝሀፕ ሞርዛን ማንም ማለት ነው በጣም